ሰላም ጤና ስትልኝ የሐሱቲው ቤተሰቦች ኢቢኤስ ቴሌቪዥን የጽሑፍ ማስጠንቀቂያ ተሰጥቶታል። በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ላይ አስተዳደራዊ እርምጃ ተወሰደ። የኢትዮጵያ መገናኛ ብዙሀን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም ላይ አስተዳደራዊ እርምጃ መውሰዱን አስታወቀ። ባለስልጣኑ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር መገምገሙን ገልጿል። በዚሁ መሰረት በጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን፣ የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238 ህዝበ 2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር ባወጣው አዋጅ 1185 ህዝበ 2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝተዋልም ብሏል። ጣቢያው በፕሮግራሙ ዙሪያ ተጠይቁም ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙ ማረጋገጡን ባለስልጣኑ ባወጣው መረጃ አመላክቷል። ባለስልጣኑ ጉዳዩ መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እረምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ ፕሮግራሙ ከስርጭትነት ታግዶ እንዲቆይ የመወሰኑንና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ገልጿል።